ዋው፣ ሰው ይላችኋል። አነጋገሩ ሲያምር ነው አረማመዱ ሲያምር ነው ነገርን ዝግ አድርጎ መጣል ሲችል ነው ትላላችሁ። ፍፄ ዛሬ ጠፍቶ ነበረ ብቅ ብቅ ብሎልናል። እንኳን በሰላም መጣ። በቅድሚያ የኛ እውነት አስተዋይ ምርጥ ሰው፣ ፈጣሪ ግን ይህንን ልብን እንዳይቀይረው ማለት ፈልጋለሁ። ከወዲሁ ማለት ነው እውነት በጣም ከሚባለው በላይ እውነት ለመናገር ያክል ሁሉ የምላችኋለሁ፣ ፍፄ በጣም ንግግር አዋቂ ነው። በጣም አዋቂ ሰው ነው ላለውኝ። ሰዎችን አዋቂ ናቸው ስንላቸው በእድሜ ትልቅ ናቸው ማለት አይደለም። በጭንቅላት ብስል ነው ለማለት ፈልጌ ነው። በእድሜ ሽማግሌ ነው እያልኩ አይደለም። ከነ ማብራሪው ከወዱ ልንገራችሁ እንግዲህ ፍፄ እርግጠኛ ነኝ ነገሮቹ እንደሚያስተካክላቸው ብሩኬ ና ሀይሚ እንደሚያስታርቅልን በጣም እርግጠኛ ሆኛለሁ፣ በዛሬው ንግግሩ ማለት ነው። ምን አለ እንግዲህ ያው የጠፋበትንም ምክንያት ተናግሯል። ያው ጠፋ ብሎ ነበረ ሰሞኑን። ፍፄ አረ ወዴት ነህ? ናና ብሩኬንና ሀይሚን አስታርቅልኝ ሲባል ነበረ። ዛሬ ግን ያው ኦዲየንስንም አክብሮ መቶ ምላሽ ሰጥቷል። ያው ዳኒም ልክ እንዳልሆነ ሶሲም ልክ እንዳልሆነች ከህይወታቸው መውጣት እንዳለባቸው፣ ብሩኬና ሀይሚ ደግሞ በሰው ወሬ፣ አሁን ላይ በታቀደላቸው ትልቅ ሴራ በዚሽ በትንሿ ነገር መለየት የለባችሁም። የሰው ልጅ በትልቅ ነገር በትልቅ ስህተት ሊለያይ ይችላል። አይኖ ይሄ ፕራንክ ነው። ግን ብሩኬም ሀይሚም እልህ ይዟችኋል። ፍፄ ትክክል ሁለቱም ጋር እልህ ይዟቸዋል። ሀይሚም ንግስት ነኝ እኔ ንግስት ነኝ፣ እንዴት ነው እኔ የምደፈረው? እንዴት ነው መብቴ የሚነከው? በነ ወይዘሮ ጠንፌ እነ ወይዘሮ ጠንፌ እንዴት ከሸበለ ጋር ይገኛሉ? በማለት እል ውስጥ ናት። ብሩኬ ደግሞ ይሄ ፕራንክ ነው እመኚኝ፣ እባክሽ፣ እባክሽ ወይዘሮ ሀይሚዬ የኒንቁ በማለት አስረዳት፣ ይቅርታ ጠየቃት። በፍጹም ይሄ ለእኔ ክብር ጋራ የሚሄድ አይደለም፣ ክብሬ ተነክቷል፣ ሊሆን አይችልም በማለት እልውስጥ ገባሽ ማለት ነው። ሁለቱም እልውስጥ ተግባቡ። አንተ ብቻ ተረድተሃል ማለት ነው። ነገር ግን እል ውስጥ ደግሞ እንዲያስገባቸው ሞር ያደረገው አንድ ነገር አለ። የጠንፌ ሾካካ ከብሩኬ ጋር መለጣጠፍ ብቻ ሽነይና ከዳኒ ጋር ላስታርቅሽ ስትባል ብሩኬን ይዛ መምጣቷ በቃ ይሄ ይህን ለሃይሚ እል ውስጥ አስገባት። እኔም በሃይሚ ቦታ ብሆን እል ውስጥ እገባለኝ። አንድ ፍቅረኜ ከሌላ ሴት ጋር ሲለጣጠፍ እናደዳለኝ። ምክንያቱም ከሱ የማልጠብቃቸው የተለዩ ባህሪዎች ሳይ የተለየ ባህሬ ሳይበት እናደድበታለኝ እኔ ያልጠበቁት ሰው ሲሆንብኝ እናደድበታለሁ። ለምን ያለኒ ፍቃድ የሆነ ቦታ ይገኛል? አዎ እናደዳለሁ። ነገር ግን ደግሞ ይሄ ፕራንክ ነው፣ ስራ ነው። አንዳንድ ጊዜ ሰውን አንደርስታንድ ማድረግ አለብን። ነገሮችን ለማብረድ መራመድ አለብን። ነገሩ እንዳይበርድ ደግሞ አንድ ከበደ ዛሬ የድሮ ቴክስት ያልሆኑ ነገሮችን ለመለየት ይዞ መጣ። እንደውም ብሩኬ ሸር አድርጎ ምን አለ፣ አንተ ሰውዬ ምንድነው፣ ምንድን ነው የምትቀበጣጥረው? ለመለየት ነው ወይ አለ። አያችሁ ብሩኬ ምንም ነገር አያደርግም ይሄ ሰው ኤዲት የተደረገ ቴክስት ነው ምናምን ነገር። እንደገና ደግሞ ትክታክ ላይ ቪዲዮ በፖሰቱበት ሰዓት የድሮ አምጥቶ የኔ ቆንጆ ቆንጅቷ ምናምን የተባባሉትን አምጥቶ ይሄው ቴክስት የተሰጣጡት አለ። ይህ እኮ ሶሻል ሚዲያ ላይ እኮ የተሰጣጡት ነው። ፕራይቬት የሆነ ነገር አይደለም፣ ያለፈ ነው። ማንም ሰው እኮ ልናደንቅ እንችላለን። አንድ ለየት የሚያደርገው ይሄ ሊፒስ መስጠቷ ነው፣ ከንፈር መስጠቷ ነው። እዛ ጋ ሙዎች ከንፈር መስጠቷ፣ ይሄ መደረግ የለበትም። ይቺ ስድ ነች፣ ምንም ማድረግ አይቻልም። ይሄንን ደግሞ ስድነቷን አንተነ ልታስጠነቅቃትና ራስነ ልገርፋት የምትችለው ዳኒ ማለት ነው። እዚህ አምጥተ ለሀይሚ ያልሆነ ኮተታ ኮተት ቴክስት ሀይሚ ያላየችውን ቴክስት ለእሷ ማሳየት የለብም። ሃይሚ ብሩኬን እንድትጠላው እያደረክ ነው እውነት አንተ ሶሲ ወደ አንተ እንድትመጣ ያደረክበት መንገድ አይደለም። አንተ ሶሲ ወደ አንተ እንድትመጣ ከፈለግ፣ ችግሮንና ጥፋቷን አምና ወደ አንተ እንድትመጣ ብትፈልግ ኖሮ እንደነዚህ አይነት ቴክስቶችን አታወጣም ነበር። አንተ ሀሳብህ ቡርኬን እና ሀይሚን መለያየት ነው። ፍፄ ነገሩ እንደሚስተካከል ነገ ተነገወዲያ ደግሞ እንደሚታረቁ እርግጠኛ ሆኖ ተናግሯል። ሁለቱንም ሶሲም ሆነች ከበደ ልክ እንዳልሆኑ፣ ከሰው ህይወት ውስጥ መውጣት እንዳለባቸው እያደረጉት ያለው ነገር ደግሞ ብሩኬን እና ሀይሚ የሚለያይ ነገር እንደሆነም ተናግሯል። ፍፄ ትልቅ ሰው ልክ ነክ የሚለያይ ነገር ነው እያደረጉ ያሉት። ልክ አይደለችም፣ እሷም እሱም ልክ አይደለም። በቃ ሁለቱም ልክ አይደሉም። እንደዛ አይቶ መቶ የሚናገር ሰው አሁን ፍፄ መቶ ዳኒ ልክ አይደለም አንተ ብሎ ቢናገር ኖሮ ሀይሚን ለሚዲያ ተሳዳቢ መስጠት ማለት ነው። ዳኒን ተናግሮ ሶሲን ሳይናገር ቢቀር ኖሮ ለምን ሀይሚ እዚጋ ትረገጣለች? ለምን እዚጋ ምንድን ምንድነው የሁለቱንም አንግል ስተት መነገር አለበት። ብሩኬ ጋር ስተት ካለ ብሩኬ ስተት አለብሽ። ሃይሚ ጋር ስተት ካለባት ስተት አለብሽ። የሃይሚን እንደ ስተት አድርጌ እኔ ያየሁት የብሩኬን ይቅርታ አለመቃበሏ ይሄ ትልቅ ስተት ነው። ነገር ግን ደግሞ ይቅርታውን እንዳትቃበል ያደረጋት የሶሲ ድርቅና ነው። ምን ታድርግ? ሴት እኮ ናት። ሃይሚ ድርቅ አለች። እንደገና ደግሞ በጣም እየተለጣጠፈችበት ነው። ና ስትለው አብሮ እየመጣ ነው ምናምን ነገር። ነገር ግን እኔ ማለት የንፈልገው ለሃይሚና ለብሩኬ ሁለቱም አንተም ጥላትን ተሸክመ ነው እየዞር ከለው ሃይሚም ከጥላትሽ ጋራ ነው ተለጥፈሻለሽ። አው ዛሬ ደግሞ ከሱ ጋር እንትናል እንደዝ እንደዚ ምናምን ነገር ታቃቀፋችሁ። ይሄ መሆን የለበትም። ሃይሚክ እስከ ዛሬ እኮ ፕራንክ ቪዲዮ ስትሰሪ ርቀትሽን ጠብቀሽ ነው ምናምን ነገር። ይሄንን ሰው አትንኪው፣ አትዳብሽው፣ ሰላምም አትበው። በጣም መራቅ አለብሽ። ብሩኬን ለማስቀናት ፈልገሽ ከሆነ ኖ ኖ፣ የራሱ ጉዳይ፣ ባይቀና ይቅር ተዩ። ይሄ ከአንቺ ክብር ጋር የሚሄድ አይደለም። በጣም እንደ ድሮ ርቀትሽን መጠበቅ አለብሽ። ከማይመጥነች ሰው ጋራ እንትና አትበይ። ያየኩ ትናንትና ውዶቼ፣ ሀይሚዬን እኮ ዳኒ የኒ ቆንጆ አላት ቃል እየዝማልሽ ምናምን እያላችሁ የነበረ። እኔ ዳኒን ከበደን ከሰው ቆጥሬ ነው እንደዛ አላት ብዬ የማዋረው? በጠንፌ እኮ የተናቀኩ ሰው ነው ከበደ። ጠንፌ እኮ ያመነጫጨቀችው ሰው እኮ ነው ከበደ። እንዴት ነው እኔ ያሱን ተሰው ቆጥሬ ሀይሚን የኔ ቆንጆ አላት ብዬ የማዋራለት? ምን ሆናችሁ ነው? አንዳንድ ጊዜ እኔ የማዋረውን ነገር በጣም አቃለኝ ውዶቼ፣ እንደዚህ ብዬ አወራው ማለት ለእሱ ክብር መስጠት ማለት ነው። ጠንፊ ያላከበረችውን ፍቅረኛዋን እኔ ላከብርላትና እሱ እንደዚህ አለ ሀይሚን ብዬ ለዋራለት አልችልም። መጀመሪያ ፍቅረኛው ጠንፌ ታክብረው። ፍቅረኛው ስታከብረው እኛ ልናከብርላት የምንችለው። ባሌን እኔ ካላከበርኩትን የውጭ ሰው ሊያከብርልኝ አይችልም። ክብር የምሰጠው እኔ ነኝ። እኔ ክብር ሰጠው አይተው ሰዎች ሚችኮ ይሄ ኮ ወንድ በሚስቱ የተናቀ ነው። በሚስቱ የተናቀ ወንድ እንዴት ነው እኔ ላከብረው የምችለው ይለኛል፣ የውጭ ሰው ማለት ነው። ስለዚህ መጀመሪያ እሷ ታክብረው፣ ክብር ትስጠው። ከዛ እንደዛ ለመባል እንዲበቃ ማለት ነው። ሀይሜ ደግሞ በጣም ርቀትሽን መጠበቅ አለብሽ ከዚህ ሰውዬ ጋር ሰላም አትበይ፣ አትጠቃቀፊ፣ ምንም ምናምን አያስፈልግ።